አሰልጣኝ መቀየር ለብሔራዊ ቡድኑ ውጤት ማጣት መፍትሄ አይሆንም ሲሉ የቀድሞ ተጫዋችና አሰልጣኝ የአሁኑ የድሬዳዋ ከተማ ቴክኒክ ዳይሬክተር ዚያድ ሁሴን ተናገሩ። የቀድሞ ተጫዋችና አሰልጣኝ የአሁኑ የድሬዳዋ ከተማ ቴክኒክ ዳይሬክተር የሆኑ ዚያድ ሁሴን ከጣቢያችን ጋር በነበራቸው ቆይታ ወቅት የኢትዮጵያ እግር ኳስን ለመለወጥ አሰልጣኞች መቀያየር መፍትሄ አይሆንም ሲሉ ተናግረዋል። አሰልጣኝ ዚያድ ሁሴን የኢትዮጵያ እግር ኳስ እንዲቀየር ከተፈለገ ተጫዋቾች ላይ መስራት ይኖርብናል፣ እሱ ደግሞ ዋናውና ቁልፍ ጉዳይ ወጣቶች ላይ መስራት ነው ብለዋል። እንደገና መጥቶ ከክለቡ በኋላ ቢሰሩ የበለጠ ዛሬ በቀላሉ ፕሮፌሽናል መሆን የምትችልበት ጊዜ ነው፣ ግን ይሄንን እንኳን አያስቡም። ተጫዋች ፕላን ማድረግ አለበት አጭር ፕላን፣ መካከለኛ ረጅም ፕላን፣ ረጅም ፕላን ፕሮፌሽናል ውጭ ሄጄ መጫወት አለብን። ስለዚህ የኢትዮጵያ እግር ኳስ ናሽናል ቲም ውጭ ወጥተው ተጫዋቾቹ የውጭውን ትሬኒንግ ካለመዱ በስተቀረ ብሔራዊ ቡድኑ ዋጋ ያለው ዋጋ ይ አንጋፋው ተጫዋችና አሰልጣኝ ዚያድ ሁሴን ብሔራዊ ቡድኑ ውጤት ለማጣቱ መሠረታዊ ችግር የተጫዋቾች ፕሮፌሽናል አለመሆን ነው ሲሉ በእርሳቸው እምነት ችግር ነው ያሉትን ጉዳይ ገልጸዋል። አሰልጣኝ ዚያድ አያይዘውም ተጫዋቾች ዛሬ ላይ ጥሩ ክፍያ እየተከፈላቸው እንዳለ አንስተው ራሳቸው ላይ ኢንቨስት በማድረግ እቅድ አውጥተው በትልቅ ደረጃ ለመጫወት ማሰብ መጀመር አለባም ብለዋል። እና ዛሬ ኢትዮጵያውያኖች ቦታ ውስጥ ዞር ያለው ሄደ እዛ ሄደ አንድ ቲም ውስጥ ሄደ ሙከራ ማድረግ ትችላለህ። እነሱ ጋር ተቀምጣ ሀገር ሰው ካልሄለኝም ብትል እና ውጭ ወተን ፕሮፌሽናል ሊዝም ውስጥ ካልገባን በስተቀረ የብሔራዊ ቡድኑ ውጤት ያመጣል ብሎ ማንም ሰው እንዲሁ ይጨነቃል። አንዳንድ ጊዜ ገረማል። አሰልጣኝ ብትቀይር የፈለግከውን አሰልጣኝ፣ የዓለም አሰልጣኝ እዚህ ብሔራዊ ቡድኑን አሰልጥን ብትለው ውጤታ ያመጣል። በብሔራዊ ቡድን ደረጃ የምንገጥማቸው ሀገራት ያሏቸው ተጫዋቾች በትልቅ ደረጃ የሚጫወቱና የፕሮፌሽናልነት ደረጃቸው ላቅ ያለ በመሆኑ የእኛ ሀገር ተጫዋቾች አብዛኛውን ልምምድ እንኳን በሥነ ስርዓት ለመስራት ፈቃደኛ ባለመሆናቸው ከእነሱ ጋር እኩል መሆን አልቻልንም ሲሉ ሀሳባቸውን አጋርተዋል። የምትጫወተው ፕሮፌሽናል ተጫዋቾች ጋር ናቸው። አፍሪካ በሙሉ አሁን ውጪ ናቸው። የምትጫወቱት በአብዛኛው ከእነሱ ጋር ነው የምትጫወተው። እንዴት ነው? እዚህ የሀገር ውስጥ ትሬኒንግ የማትወርድ ሰውዬ እንዴት ከፕሮፌሽናል ጋር ተጋጅተ መጫወት ትችላለህ? ስለዚህ በተቻለ መጠን እኔም መክራቸው ወጣቶቹ አሁን ራሳቸው ላይ ኢንቨስት አድርገው ውጭ ወጥተው ገንዘብ አላቸው። ዛሬ ይሄን ብርን በዶላር መለወጥ አለባቸው። ከዛ ደግሞ አገር ላይ ኢንቨስትመንት ታደርጋለህ፣ ቤተሰብህን ትለውጣለህ፣ ራስን ትለውጣለህ፣ አገርህን ትለውጣለህ። ፕሮፌሽናል ሆነህ ከሄድ እና ሄደ ሙከራ አድርገህ ሁለተኛ ዲቪዚዮን ውስጥ እንኳን ገብተህ ብትጫወት ይህ ያሻሻል ትመጣለህ። አንድ ተጫዋች ኢትዮጵያዊ በቴሌቪዥን የምናየው አለ እንደ ስቲ ፕሪሚየር ሊግ ላይም ሆነ ላሊጋ ላይም ሆነ ሴሪያ ላይም ሆነ የትም የለም። ግን የአፍሪካ እያንዳንዱ አፍሪካ ሀገር ከሶስት፣ አምስት፣ ስድስት በላይ ተጫዋቾች አላቸው በየቦታው እና እዛ ደረጃ ካልደረስ እግር ኳሳችን ዝም ብለን በቃ ናሽናል ቲም በቃ ዛሬ እንዲሆነ ዛሬ እንዲሆነ ማለት ነው እንጂ ዚያድ ሁሴን በምድር ባቡርና በኢትዮጵያ ብሔራዊ ቡድን በተጫዋችነት ለበርካታ ዓመታት ማገልገል ችሏል። በአሁኑ ወቅትም የድሬዳዋ ከተማ እግር ኳስ ቡድን ቴክኒክ ዳይሬክተር በመሆን እያገለገሉ ይገኛሉ።